ጭርር ብሎ የሚያለቅሰው ሕፃኑ ልጅ ከእናቱ ወድ ሲወጣ አንድ ጥቃት ስለሚፈጸምበት ነው አሉ። ነብዩ አለይ ሰላት ወሰላም ኢብሊስ ለዒን ላዕነቱ ላ አለይ፣ እያንዳንዱ ልጅ እናቱ ምጥ በምትያዝበት ጊዜ በተጠንቀቅ ይቆማል ማለት ነው፣ አጠገቡ ይቆማል። ልክ ዱብ ሲል በንቁንጥጫ ይዞ ልምዝግ ያደርገዋል። ርር ብሎ ያለቅሳል ልጁ ማለት ነው። ያኔ ለምንድነው እንደዛ የሚባለው? ሸይጧን ቆንጥጦት ነው አሉ እና ሽንጡ ላይ ሲመዘልገው ርር ብሎ ያለቅሳል። በጥፍሩ እንደዛ ጣብቁ። ሲንግል ቨርስ፣ ሲንግል ቨርስ ከቁራናችሁ ላይ ኢየሱስ ክርስቶስ ወይንም የክርስቲያኖች አምላክ ጥንቆላን አስተምሯል የሚል አትሰጡኝም። አንዲት አንዲት ቨርስ አትሰጡኝም። የክርስቲያኖች አምላክ ጥንቆላን እንዳስተማረ ሰሞኑን ክርስቲያኖችን ለማጥቃት ፐርፐስሊ ታስቦበት ጥንቆላ መተት አሰራችሁብን በሚል ቤታቸውን ማፍረስ እየሰራችኋላችሁ ስህተት ነው። በእኛ ዘንድ ጥንቆላ ሟርት፣ ድግምት አይሰራም፣ የተመታ ነው በክርስቶስ ኢየሱስ ስም። ፊልጵስዩስ ምዕራፍ ሁለት ቁጥር ዘጠኝ እስከ አስር በሰማይ በምድር ከምድር በታች ሁሉ በክርስቶስ ስም ይንበርከካሉ። ኢየሱስ ስም ኃያል አምላክ ሁሉን መግዛት የሚችል ሁሉን ማድቀቅ የሚችል ሁሉም መተባበር የሚችል ነው። በእርሱ ለሚያምን የዘላለም ህይወት የሚሰጥ ዮሐንስ ምዕራፍ 3 ቁጥር 16 በእርሱ ለሚያምን የዘላለም ህይወት የሚሰጥ ነው። በእኛ ዘንድ ድግም ሟርት አይሰራም፣ የተመታ ነው። ማርቆስ 16 ቁጥር 17 ለሚያምኑ እኚህ ምልክቶች ይከተሏቸዋል ይላል። አጋንንትን በስም ያወጣሉ ይላል። ያ ስም ማን ነው? ከስም በላይ ከስሞች ሁሉ በላይ ሆነ፣ ከሰማይ በምድር ከምድር በታች ኢየሱስ የሚባል ስም አለ። እኛ የእግዚአብሔር ልጆች ነን፣ የፈጣሪ ልጆች ነን። ሮሜ 8 ቁጥር 15 እንደሚናገረው አባት ሆይ ብለን የምንጠራበትም መንፈስ ተሰጥቶናል። አዎ ያ አባት ነው። ጌታዬን እኔ አባቴ እለዋለሁ አምላኬን አባቴ እለዋለሁ ፈጣሪን አባቴ እለዋለሁ። አንተ አትችልም። ማቴዎስ 6 ቁጥር 9 ሉቃስ 11 ሉቃስ 11 ቁጥር 2 ዞትር በጸሎቴ አባታችን ሆይ እንለዋለን። ያ አባት ማን ነው? የሰላም አለቃ የሆነ የዘላለም አባት የሆነ ፍቅር የሆነ ማን ነው? ኢሳይያስ 9 ቁጥር 6 አለቅነትን የተሸከመ ፍቅር የሆነ ያ ማን ነው? ክርስቶስ ኢየሱስ ይባላል። ሁሉም መግዛት የሚችል ሁሉም መሰባበር የሚችል ሁሉም ማድቀቅ የሚችል አጋንንት በስሙ የሚንበረከኩለት ማን ነው? ክርስቶስ ነው። ወዳጄ ና፣ ወደ ህይወት ና፣ ወደ ብርሃን ከጨለማ ውጣ። በሞቱ አድኖናል። በሞት የጠብ ግድግዳን አድቅቆ ሰባብሮልናል፣ ከፍቶልናል፣ ከሴጣን ስራት ነፃ አውጥቶናል። ኢሳይያስ ምዕራፍ 53 ላይ ከቁጥር አንድ ጀምራ አንብበው በርሱ ሞት እኛ ህይወት አግኝተናል በርሱ ሞት እኛ ሰይጣንን ድል አድርገናል ሰይጣንን እንቀጠቅጠዋለን እኛ ላይ ኃይል የለውም ብርታት የለውም ስልጣን የለውም እኛ የክርስቶስ ነን እኛ የብርሃን ልጆች ነን እናንተ ግን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ግን የጨለማ ልጆች ናችሁ፣ የዳቢሎስ ልጆች ናችሁ ይላል። ስለ እነኛዎቹ ሲናገር የእርሱን ሥራ ልታደርጉ ትወዳላችሁ፣ አስቀድሞ ነፍሰ ገዳይ ነበረ፣ እናንተም እንደሱ ነፍሰ ገዳይ ናችሁ ይላል። ስለሚያምኑት ሲናገር ዮሐንስ ወንጌል ምዕራፍ 16 ቁጥር አንድ ጀምሮ እንዳትሰናከሉ ተጠንቀቁ ይላል። የሚገድሏችሁ ይመጣሉ ይላል። ያድሏችኋል ይላል ሲያዷችሁ እግዚአብሔርን ያገለገሉ ይመስላችኋል ይላል። በማረድ እግዚአብሔርን አታገለግልም፣ ፈጣሪን አታስደስትም። በማረድ ና ወደ ብርሃን ከአጋንንት ስርዓት እንድወጣ ናውጣ ከዚህ ጨለማ ውስጥ። ክርስቶስ ብርሃን ነው። አጋንንት በስሙ የሚንቀጠቀጡለት አያል አምላክ ነው። ፍቅር ነው። እኛም በፍቅር ነው የምንከተለው። እንደሚታረዱ በጎች ተቆጠርን ይላል፣ ሮሜ 8 ቁጥር 36 ጀምሮ ዞትር ደማችንን እያፈሰስን የምንከተለው የገባን ነው ስላለ ነው። የዲያብሎስ መጫወቻ አንሆንም። በእኛ ዘንድ ድግምት ሟርት አይሰራም። የተመታ ነው አባቴ። ስለዚህ ክርስቲያኖችን ለማጥቃት ፐርፐስ ሊታስቦበት ልክ ሴጣን እኛ እንደምንጠራ ተደርጎ የሚሰራው ናሬሽን መቅጠት አለበት። እንግባ እስቲ። ወደ እናንተ መናገር አንፈልግም ነበር ግን ክፉ ታናግሩና አላችሁ። በሁሉም እንደ ሐዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሴጣን ይዟዟራል። ሳሂህ ቡኻሪ 3269 ላይ የተዘገበ ነው ሱና ዶት ኮም ላይ ግባና ሰርች አድርገው ታጣኸው ና ጠይቀኝ። ቡኩ ካለ ቡክ ነንበሩ ነገር በኋላ ሁሉም ሙስሊም ሲወለድ ሴጣን አለበት ይላል እኮ አዲስ። ታዲያ አስቀድሞውን ስትወለድ ሴጣን እንዳለብህ ከተነገረ ሴጣን ተደረገብኝ የምትለው አናሁን እኔ ምከስብኝ ምክንያት ምን አለ? ይሄም የተዘገበልህ ነው። ሁሉም ሙስሊም ሴጣን እንዳለበት ይናገራል አዲሳችሁ ሁሉም ሙስሊም ስትወለዱ ጀምሮ ህፃን ሊም ያለቅሰው ሴጣን ስለሚነካው ነው ይባላል። ሳይ ሙስሊም ሀስምንት አስራ አራት ኤል የተዘገበ ነው። ስለዚህ እኔን አሁን ልወቅሰኝ አይችልም በዚህ። አንተ ስታለቅስ እዛ ስትወለድ ሴጣን የነካ እኔ መተት አድርጌብህ ነው እኔ ያስደግሜብህ ነው ወይንስ አላህ አድርጎብህ ነው? ሴጣን ያልነካቸው ሁለት አካላት ብቻ ናቸው በእስልምና እነሱም ኢሳና ማርያም። ከዛ ውጭ ሴጣን ያልነካው አምጣልኝ እስቲ፣ የለም። ሁሉም ላይ ክርስቲያኖች መተት አርገውባቸው ነው ሴጣን የነካቸው። ይህም የተዘገበልህ ነው ሳይ ሙስሊም አይምን ሳይ አልቡሃሪ 32 86 ላይ ያለ ሐዲስ ነው። ማታ ትተኛለህ። ማታ ስትተኛ ሴጣን እዚህ ላይ ግብብዳ ቋጠሮ ያስቀምጥብሃል ይላል ምድር ቋጠሮ ያስቀምጥብህና ነዕተ ከተነሳ አንደኛውን ቋጠሮ ያነሳል፣ ተጣጣብክ፣ ሁለተኛውን ቋጠሮ ያነሳል፣ ሶላት ከሰገድክ፣ ሶስተኛውን ቋጠሮ ያነሳልሃል ይላል። ሳሂህ ቡሃሪ 3269 ላይ የተዘገበ ሐዲስ ነው። እናንተ በተኛ ቁጥር ነ ሰይጣን እየላኩብህ ነው። ቋጠሮ የሚያስቀምጥብህ ማታ ተኝተህ ቶሎ ማትነሳ ከሆነ ጆሮ ውስጥ እዚህ ውስጥ ሽንቱ ሴጣን ይሸናል ሊጸዳዳብሃል። ይላል እኮ አዲስ ሳይል ቡሃሪ 32 7 ላይ የተዘገበ አዲስ ነው። ሴጣኑን ምን ይልክ የሆነ ሽንቱ የሚሸናብህ መቶ ኃይ እንከባበር እንጂ ጠዋ ስትነሳ ፍጫ ውዱ ታደርጋለህ። ምክንያት ሴጣን እዚህኛው ፓርት ላይ ያድራል ስለምትባል ነው። ሳይል ቡሃሪ 32 95 ላይ የተዘገበ አዲስ ነው። ስታዛጋ ብለህ ስታዛጋ ከሴጣን ነው ይልሃል አንተ እንድታዛጋ እኔ ሴጣን ልኬብህ ነው ይስቅብሃል ሴጣን አንተ ስታዛጋ ይልሃል ሀዲስህ ሳሂህ ቡኻሪ 32 89 ላይ የተዘገበ ነው አህያ እንኳን የሚጮኸው አህያ ወንድ አህያ ቢጮህ ሴት አህያ አይቶ ነው እኛ የምናውቀው ወይም ጠግቦ ነው የሚያናፋው ግን ሀዲስህ ምንድን ነው የሚለው ነው ሴጣን አይቶ ነው ነው የሚለው ስለዚህ አንድ ሀያ በጨወ ቁጥር እኔ ሴጣን ልኬበት ነው። ሳይህ አልቡሃሪ 3303 ላይ የተዘገበ አዲስ ነው። በጣም የሚያስቀው፣ ኒቃቢስ ሴቶች ሙስሊሞች አብዛኞቹ ወድቃሉ። ለምን? ጅኒ ስላለባቸው ነው። ጅኒ ወንድማችን ነው፣ ጅኒ ዘመዳችን ነው ትሉ የለ እንዴ? አቡይደር ብሎ የለ እንዴ? እስቲ ሶላ ስሰግድ ፈሰን ከፈሳ ምክንያቱም ምን እንደሆነ ታውቃለህ። አዲስም ምንድን ነው የሚለው በጀርባ ከተኛ አሚን በሆድህ ከተኛ ወንዶች እንዳይተኙ የሚፈቀድ የሚከለከሉት ለምንድን ነው? ሴቶቹን ሴጣን ይገናኛቸዋል ይላል። እንዴ ድግምትን ያስተማረውስ በእስልምና አላህ ራሱ አይደለም እንዴ? እሺ ሰባት የመር የበላ ድግምት አይነካውም ብሏል ነብይ ሳይ አል ቡሃሪ 54 45 ላይ ሰባት የመር ለምን አሰጧቸው ከድግምት እንዲድኑ ወይንስ ድግምት የምታስጥሉት ንጹሐንን በማረድና በመግደል በማስፈራራት ነው። ይሄ ለጽንፈኞች ብቻ እንዲደርስ ነው። ሁሉንም አይመልክም። ሰው ልጅ በተወለደ ቁጥር አሉ ማንኛውም ህፃን በሚወለድበት እለት ልክ ከእናቱ ወድ ወጥቶም ድር ዱብ ሲል ው ብሎ ይጮሃል። ያኔ ይሄ ማንም እንግዲህ አይቀ ህይወት ካለው ሙቶ ከሆነ ነው የማይጮው በህይወቱ ተተወለደ አንድ ልጅ ልክ እናቱ መሬት ዱብ ሲል ይጮሃል። የግድ ማለት ነው። ያኔ ምስጥር አናቅም ነበር። ለምን እንደሚጮህ ማለት ነው። ያ ጭርር ብሎ የሚያለቅሰው ህፃኑ ልጅ ተናቱ ወር ሲወጣ አንድ ጥቃት ስለሚፈጸምበት ነው አሉ። ነብዩ አለይህ ሰላት ወሰላም፣ ኢብሊስ ለዒን ላዕነቱ ላ አለይ ያንዳንዱ ልጅ እናቱ ምጥ በምትያዝበት ጊዜ በተጠንቀቅ ይቆማል ማለት ነው። አጠገቡ ይቆማል። ልክ ዱብ ሲል በእንቁንጥጫ ይዞ ዝግ ያደርገዋል። ርር ብሎ ያለቅሳል ልጁ ማለት ነው። ለምንድነው እንደው እንደዛ የሚባለው ሸይጧን ቆንጥጦት ነው አሉ። እና ሽንጡ ላይ ሲመዘልገው ርር ብሎ ያለቅሳል፣ በጥፍሩ እንደዛ አጣብቆ ሄና ይወለዱ በተወለደ ቁጥር ማንም ልጅ ይሄን እጣፈንታው ነው ማለት ነው።